አቤት ምን አልከኝ? ቀዘምራለን ስትዘምሪ መስማት እንፈልጋለን። ሰንቋለን እንጂ እናጅብሻለን። ኧረ ችግር የለውም እንተና የለም። እዚህ ቲክቶክ ላይ ገስት ላይ ተሆኑ ድምፁ ስለሚቀዳ ዘንድ አብራ ሚት እናደረግላትና ለምርት እነ እዝራ ጋ ትንሽ ድምፅ አለ መሰለኝ። እነሱን ያስቀንሳቸው ከቲቪ የሚወጣ ድምፅ ገስት ያለ ሌሎቻችን ሚት እናደርገ ቤተ መቅደስ ያሳደከኝ ለአፊ ጥበብን ያስተማርከኝ የልጅነት የአምላክ ወዴታአለ በዛያ ለማሳክ እንዴዛለ በቤተ መቅደስ ያሳደከኝ ለአፊ ጥበብን ያስተማርከኝ

ዛሬ ብቻዬን ነገር ቀርቻለሁ። በቤተ መቅደስ ያሳደከኝ፣ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብክ እንዴዛለ መ ያሰማልን ዝማሬ መላእክት ያሰማን። አሜን ዝማሬ መላእክትን ያሰማልን ነው። አርሲ ነገሌ ከምርትንሽ ጋር የተገናኘ ነው። አርሲ ነገሌ እኔ ለሁለታችንም በአገልግሎት ሄደ ነበረና፣ በቃ በጣም የማስታውሰው ጊዜ ነበር። ያን ጊዜ እና በጣም በጣም የወደድኳት ልጅ ነች። የባገልግሎቷ እግዚአብሔር አገልግሎትሽን ሁሉ ይባል ሰናለች እግዚአብሔር ያክብርልን።